በክልሉ መንግስት ላይ የተነሳ ተቃውሞ ሲቀጥል በሀዋሳ ከተማ በተለያዩ በጎ አድራጎት ላይ የሚታወቀው ወጣት መሳይ ሴባ የሀዋሳ ከንቲባ አቶ መኩሪያ ማርሻ ላይ ትችቱን ሰንዝሯል። መሳይ ሲቀጥልም የክልሉን መንግስት ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስን አድንቆ የሀዋሳ ከተማ ከንቲባ አቶ መኩሪያ ማርሻ አንተን ከንቲባ አድርጎ የመረጠ ምክር ቤት ይገርመኛል፣ የሾምካቸው በሙሉ ሌባ ናቸው ሲል ከንቲባውን ወርፏል። እንደ ከተማ ወጣት እኮ እንቅስቃሴ ያደርገው ያለው ጠይቅ ምትበል ከንቲባ መሆንን የሚያቀል እነስ አንተ ከንቲባ መሆንን የሚያቀል ምን ሰርተህ? ቢያንስ አካባቢው ለኛ መታዊ ነገር እንሯሯጣለን። ከተማዋን ሞቅ ሞቅ ለማድረግ በተለያዩ ገብርኤል ሲመጣ ምን ሲመጣ እኚህ ካፖች፣ እግር ኳስ ውድሮች፣ የተለያዩ እንትኖች ቶርናመንቶች ሲኖሩ ተሯሯጥን፣ ከተማዋን ለማስጠራት እንሯሯጣለን። ከዛ የራስ ግሩፕ የሆነ ግሩፕ አለክ፣ ሮቶ የሆነም ይባላል። እነሱ በአስበልቶ ወደ ከገባው ላንተ፣ በቃ ትልቅ ስራ ሰርተሃል እንደ ከንቲባ ስራ እንጂ እውነት አንተን ከንቲባ ብሎ የመረጠው ምክር ቤት እራሱ ያሳዝነኛል። ሌባ ሌባ አምጥተ ሌባ ሌባ ምን የማያውቅ መዘጋጃ ማፊያ ሌባ ዘራፊ ቡድን፣ ከዛ ቸርች ምናምና ዘርፈው ዘርፈው የሰው አፈናቅለው ስንት ስራ እንደሚሰሩ አውቃለሁ እኮ። በመጨረሻም ወጣት መሳይ ቀድሞውን ከንቲባ ረዳት ፕሮፌሰር ጸጋይቱ ኬን አድንቆ የአሁኑ ከንቲባ የራስህ ግሩፕ ከመሾሙች ምን ሰራ ሲል ጥያቄውን አቅርቧል። ከጥሩ ዘወር ታገይቱ ከ ከተማዋን ይዞ በጣም ውብ አርጓ አምሯት ጥሩ ነገር አርጓ፣ እንቅስቃሴው አሪፍ ነበር። አሁን አምጥቶ ማነው ነው የሚብሉት? አሁን ያው ነው። ከሰቀሰ ከተማ ከንቲባ ወቀስቀስ ባዶ ባዶ አረጋት። ማህበራዊ ተሳትፎ እንግዶችን ዌልካም ብሎ መቀበል፣ የተለያዩ ነገሮች መስራት፣ ከተማዋ የቱሪስት ከተማ ነች። ምን ስራ አልተሰራበትም። የተሰራው ምንድን ነው? የራሱ ግሩፖችን በየክፍለ ከተማዋ አስቀምጦ ከተማዋን በቀይ የሆነች ነገር ማረከ። ብዙ ምንም ነገር አልሰራም። ያኔ ፀጋዬ እህት ሐዋሳ ከተማ ላይ ያለ የተለያዩ ስራዎች መቶ ይሰራል። በየቦታው ትንሽ ወርዶ እንኳን ወጥቶ ህዝቡ እንዴት እንደሚወደው እንደ አብይ ነው። ዋ ሰላም። ግን ሲዳማ ውስጥ ተከታታዮቻችን፣ እንደ ሐዋሳ ከተማ ነዋሪ የከተማው ከንቲባ አቶ መኩሪያ ማርሻ ምን ሰሩ? ሀሳባቸውን አስቀምጡ።